የሆነ ሰው ያተርፋል ስላላችሁ ብቻ ዘል ብላችሁ እዛ ስራ ላይ ብትገቡ ነገ የሆነ ኪሳራ ቢገጥማችሁ አትቋቋሙትም። ለምን ትታችሁ ትሄዳላችሁ። የሰው ልጅ ደግሞ ስራ ሲሰራ ሲወድቅ፣ ሲነሳ ሁሉም ነገር አልጋ በአልጋ ሆኖለት ሁሉም ነገር አሁን ለምሳሌ እዚህ ሱቅ ላይ ከገቡ እኔ እንግዲህ ብዙዎቻችሁ ታውቃላችሁ፣ ተከታታዮች ማለት ነው እና መቼ እንደጀመርኩኝ ታውቃላችሁ፣ ምን ያክል ወር እንደሆነኝ ታውቃላችሁ፣ እዚህ ሱቅ ላይ ስሰራ ማለት ነው እና ያን በመጀመሪያ መጥቶ ያላለቁ እቃዎች አሉ። ገባችሁ አይደለ? ለምሳሌ እቺ ላውርድላችሁ እንደው ማለት ነውና። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቼ ያላችኋለሁ። ለቪቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጋችሁ ቤተሰብ ሁኑ ሁሌ ደግሞ አዳዲስ ቪዲዮዎች ስለቅ ለእናንተ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ቪዲዮውን ግን ላይክ በማድረግ ጀምሩ። ዛሬ አንድ ነገር ይዤላችሁ መጥቻ ያለሁኝ ጥያቄ ተጠይቅ ያለው ማለት ያው በብዙ ጊዜ የምሰራው ከእናንተ የመጣው ጥያቄ ነው የምሰራው ማለት ነው። እና አንዴቴ ሱቅ ያዋጣል ወይ ሳያዋጣም ብላ ጠይቃኛለች። እኔ በዚህ ዙሪያ ብዙ ጊዜ መልስ መልሼላችኋለሁኝ። እና አትጠይቁኝ ወይም ደግሞ ወደ ኋላ ሄዳችሁ እዩላለሁኝ። ግን አብዛኛው ሰው ደግሞ ያው አዲስ ሲሆን አዲስ ሰብስክራይብ አድርጎ ሲቀላቀል የባለፈው አያይም። ያን ስለተረዳሁኝ እንግዲህ ድጋሚ ለመስራት ተገድጃለሁ ማለት ነው እና ውድ ቤተሰቦቼ እንግዲህ እስካሁን ድረስ እኔ ያተረፍኩትን ምን ያክል እንደሆነ እንዲሁም ደግሞ ቢያንስ በቀን ምን ያክል እንደምሰራ አስፈላጊ ከሆነ እነግራችኋለሁ ማለት ነው እና ያው በነገራችን ላይ ስራ ስትሰሩ ሁሉ ጊዜ ያተርፋለሁ ብላችሁ አይደለም። በመሀል ላይ መንገጃ ቀጭ ሊኖር ይችላል፣ የተለያየ ነገሮች ሊኖሩ ይችላሉ። ግን ከምንም በላይ ደግሞ ፍላጎታችሁ እውነት የምር የምትወዱት ስራ ነው ወይ? ይህንን ለምሳሌ ከብት እርባታም ከሆነ ከብት እርባታ የምትወዱት ስራ ነው ወይ? ቢያተርፋችሁም ባያተርፋችሁም ትሰሩበት አላችሁ ወይ? ትዘልቁበት አላችሁ ወይ? ሱቁም ላይ እንደዛው ማለት ነው። የተለያየ ስራዎች ማለት ስትሰሩ ትርፍ ስላለው ብቻ መስራት የለባችሁም። እሺ፣ ትርፍ ስላለው ብቻ መስራት የለባችሁም። ምክንያቱም ግዴታ ግዴታ ማለት ነውና፣ ይቅርታ እንግዲህ በመሀል ላይ ስልክ ተደውሎ ተቋርጦብኝ ነው ማለት ነውና ወደ ሐሳቤ ስመለስ ማለት ነውና ወደ ሐሳቤ ስመለስ የምትወዱት ስራ መሆን አለበት። የሆነ ሰው ያተርፋል ስላላችሁ ብቻ ዘል ብላችሁ እዛ ስራ ላይ ብትገቡ ነገ የሆነ ኪሳራ ቢገጥማችሁ አትቋቋሙትም። ለምን ትታችሁ ትሄዳላችሁ። የሰው ልጅ ደግሞ ስራ ሲሰራ ሲወድቅ ሲነሳ፣ ሲወድቅ ሲሰራ ነው ስራ መሰራት ያለበት እንጂ ሁሉም ነገር አልጋ በአልጋ ሆኖለት ሁሉም ነገር አሁን ለምሳሌ እዚህ ሱቅ ላይ ከገቡ እኔ እንግዲህ ብዙዎቻችሁ ታውቃላችሁ ተከታታዮች ማለት ነው እና መቼ እንደጀመርኩኝ ታውቃላችሁ፣ ምን ያክል ወር እንደሆነኝ ታውቃላችሁ። እዚህ ሱቅ ላይ ስሰራ ማለት ነው እና ያን በመጀመሪያ መጥቶ ያላለቁ እቃዎች አሉ። ገባችሁ አይደለ? ለምሳሌ እቺ ላውርድላችሁ እንደው ማለት ነውና እችኛዋን ለምሳሌ መጀመሪያ ላይ ነው የገባቸው። አሁን ግን ወደ ማለቅ ሂደዋል። እያለቀ ነው፣ ትንሽ ነው የቀረው። ይሄ ከረሜላ ነው፣ የእንጨቱ ከረሜላ ባለ አምስት ብር ነው። ሌላ ደግሞ ያላለቀ በቃ ከቦታው ነቅነቅ ያላለሳችሁ ቢያንሱ እንኳን ያው የተቀመጠ እስካሁን ድረስ ማለት ነው እንግዲህ የተቀመጠ ይሁ እነዚህ ይህም አሁን ሄደዋል። እግዚአብሔር የተመሰገነ ይሁን። ሌላ ደግሞ ይሄ ማስቲካ ይህንን ማስቲካም እንደዛው ማለት ነው። እና ሌላ ግን ሌላ ምንድነው ያልሄደው እንትን አልሄደልኝም፣ መኮሮኒ ማለት ነው ፓስታ እንደዚሁ በአንዴ ባለ ዘጠና ብሩን አስገብቼ ነበረ አልሄደልኝም ነበር። እግዚአብሔር የተመሰገነ ይሁን በምንም በምንም ብሎ አልቆልኛል። ሁለተኛ ፓስታ የሚባል አላመጣም ብያለሁ። ለምን ፈላጊው ትንሽ ነው ማለት ነው። ለምሳሌ ሌሎች እቃም እንደዚህ ቢሆኑ አስባቸዋል። ሁሉም እቃ ካልተገዛልኝ፣ ሁሉም እቃ ደግሞ ካልሄደልኝ ብላችሁ ማለት የለባችሁም ማለት ትግስተኛ መሆን አለባችሁ ስራ ላይ ደግሞ ማለት ነው። እና እንደዚህ አይነት ነገሮች አሉ። ለምሳሌ ሁሉንም ነገር ቶሎ ቶሎ የሚሸጡት ነገር አይደለም። አሁን ለምሳሌ በጣም ይሄዳል ምላችሁ እችኛዋ ይሄ ጉድቤቢ ማለት ነው እና የህጻናቶች እንትን ነው፣ ዳይፐር ነው። አሁን እሱ እኔ ጋር ይሄዳል፣ እግዚአብሔር የተመሰገነ ይሁን እንደ ሌሎቹ አይደለም፣ ይሄዳል። ቡና በመለኪያ እንደገና ደግሞ ሽቦ፣ የተለያየ ነገር ክብሪት፣ ክብሪት ራሱ እኔ ስንቴ እንዳመጣው ማለት ነው እና ብዙ ጊዜ አምጥቻለሁ። ማሄዱም እቃዎች አሉ። የሆነ ስራ ስትሰሩ እያጠናችሁ ቀስ በቀስ አሁን እኔ ሁለተኛ አላመጣም ያልኳችሁ ፓስታ ለምንድን ነው አካባቢው ላይ ብዙ ሰው አይፈልጎም። ቢፈልገው ኖሮ አመጣ ነበረ። ስለማይፈልገው አላመጣም ማለት ነው። ስለዚህ እንደዚህ እያጠናችሁ ስራ ቀስ በቀስ ነው እንጂ በአንዴ ሁሉም ነገር ትርፍ ትርፍ ብላችሁ ከሄዳችሁ፣ በጣም ከባድ ነው የሚሆነው ማለት ነው። ወይ እንትን እኮ ነው በነገራችን ላይ ያው ስራ እየሰራችሁ እንትን ስትሉ፣ መሀል ላይ እንግዲህ ያው ሱቅ ላይ ስላለሁኝ ዘግቼ ቤት ለመግባት ደግሞ አልተመቸኝም። ምክንያቱም ያው ሱቅ ላይ ያለውን አየር ስለሚሄድብኝ ማለት ነውና ሰሞኑ ደግሞ መስቀልም ስለነበረ ትንሽ ገበያው እንትን ትላላችሁ ያው ስዘጉ ማለት ነው። እንተን ይላል። በዛ ላይ ደግሞ እግዚአብሔር የተመሰገነ ይሁን ምንም አይልም። ግን ቢሆንም መዝጋት የለብኝም። እዚሁ ላይ ሆኜ ያው እናንተ እንዳሰለችው፣ እንጂ እዚሁ ላይ ሆኜ እሰራለሁ ብዬ ነው ማለት ነውና ውድ ቤተሰቦቼ። ስለዚህ ሌላችሁ የፈለኩት ምንድን ነው የትኛውም አይነት ስራ ስትሰሩ ለእናንተ ከምንም በላይ ፍላጎት ለዛ ስራ ፍላጎት ይኑራችሁ። ከዛ ቀጥሎ ደግሞ ጠንካራ መሆን አለባችሁ። ይህ አባካኝ ሰው መሆን የለባችሁ እኔ ራሱ ይህ ከአዲስ አመት ጀምሮ ያለው ነገር እስከ መስቀል ድረስ ያለው ነገር በጣም ከሱቁ ላይ ትልቅ ማለት ብዝበዛ አድርግ ያለው ማለት እችላለሁ። ምክንያቱም ሁሉም ነገር እሱ ላይ እያደረጉ ስለሆነ ከሱ እየወሰኩ ስለሆነ ሌላ ተጨማሪ ነገሮች ስለሌሉ ያው አንድ እንደዚህ አይነት ነገር ብትችሉ ባታደርጉ መልካም ነው። ምክንያቱም ሱቃችሁ እያከ አይደለም ባለ ሀያ አምስት እና ባለ ሀያ አምስት ምን ኢትዮኖ

ያው ትንሽ ዝናብም ስለነበረ ቀደም ልሰራ ስል ዝናብ ነበረና ና አልተመቸኝም፣ ና አልሰራውም፣ ይቅርታ አላቸዋለኝ ና ውድ ቤተሰቦቼ። ስለዚህ ሱቅ ያተርፋለ? አዎ እንደ ስራችሁ። በተለይ ደግሞ አሁን ይህንን ቦታ አዲስ አበባ ቢሆን ሆሳና ቢሆን ወይም ደግሞ አስፋልዳር ላይ ቢሆን ኖሮ በጣም መሰራት ይቻላል ማለት ነው። ግን ይህ የሰፈር ሱቅ ስለሆነ በመሀል ላይ አንዴም በሆነ ባልሆነ ዘጋለው የሆነ ሰዓት ምናምን እንጂ ቋሚ ሆኖ ለሚሰራ ሰው ትርፋለው በቋሚነት የምትሰሩ ከሆነ በተለይ ደግሞ የሰው እግር የሚበዛበት ቦታ ላይ ስትሆኑ ጥሩ ነው። ቢያንስ እንኳን ሌላ ይቅርና በካርድ ራሱ የራሳችሁ የተወሰነ ነገር ወይ እንትን ማለት ትችላላችሁ። ደህና ናቸው እና እንደዛ ስለሆነ ማትረፍ ትችላላችሁ። ላችኋለሁኝ እና በተረፈ እንግዲህ በሌላ ቪዲዮ ተመልሰን እንገናኛለን። ቪዲዮውን ደግሞ ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። ለሌሎቹም ደግሞ አድርሱልኝ። ስራ እምትሰሩ አበረታታችኋለሁኝ። ስሩ ይ 50 ሺህ ብር፣ 60 ሺህ ብር፣ 200 ሺህ ብር፣ 300 ሺህ ብር የሚለው ነገር ተውትና በትንሹ በትንሹ በ10 ሺህ፣ 15 ሺህ ብር የሚሰሩ ስራዎች አሉ። እነሱን ደግሞ በሚቀጥለ ጊዜ ቪዲዮ ቪዲዮ ሰራላችኋለሁ ማለት ነውና ለዛሬ ግን ይሄንን ይመስላል። አሁንም ቢሆን ሐሳብ፣ አስተያየት፣ ጥያቄ ካላችሁ ጠይቁኝ። እኔ እማቀውን ለናንተ ከመናገር ወደኋላ አልልም። ምክንያቱም እኔ እንደናንተ ስደተኛ ነበርኩኝ። አሁን እግዚአብሔር የተመሰገነ ለሀገር ያቁቶኝ እዚህ ደረጃ ላይ ያለሁኝና ስለዚህ በርትታችሁ ጠንክራችሁ ስሩ ነው የምለው። ያው ስራ ካልናቃችሁ አትራፊ ትሆናላችሁ። ለስራችሁ ፍላጎት ካላችሁ የመስራት። ይሄ ማለት የሆነ አንዳንድ ጊዜ አሁን በጣም በቃ ቶሎ ቶሎ ብላችሁ እንትን ትሉና፣ የሆነ ሰዓት ላይ ደክማችኋል፣ የሆነ ሰዓት ላይ መሰለችሁት ነገር መሆን የለበትም፣ የፈለገ ነገር ቢሆን ቢያተርፍም ባያተርፍም። በቃ ስልቹ ሳትሆኑ መስራት አለባችሁ ማለት ነው። እና እንግዲህ በሌላ ቪዲዮ እንገናኛለን። ቪዲዮውን ደግሞ እንዳላረዝምባችሁ ብዬ ነው። በተረፈ ሰላማችሁ ይብዛልኝ። ሀሳብ አስታይ ካላቸው ወይም ጻፉልኝ መልሳለሁኝ። በተረፈ ሰላማችሁ ይብዛልኝ። ሰላም ሆኖልኝ። አመሰግናለሁ፣ አብራችሁኝ ስለነበራችሁ እግዚአብሔር ያክብርልኝ።